ሰላም እንዴት ናችሁ? ውድና የተከበራችሁ ቻናላችን ቤተሰቦች ሰላም ናችሁ ወይ? እግዚአብሔር ይመስገን፣ በእኛ ጋር ሰላም ሁሉ መልካም ነው። ለዚ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ናበረታቱን ነበር ቤተሰቦች ደግሞ ለመሰጡን አስተያየት እናመሰግናለን። ያል ዛሬ እንግዲህ ቤተሰብ በአዲስ ቢሮ መጥቻለሁ። ያው ብዙም ዩቱብ ላይ እየሰራው አይደለም፣ በፌስቡክ በቲክቶክ ላይ ነው ያለሁት። ያው ስራ ያን በዛ ስለሆነ እና ማግኔቱ ጣፋጭ ላላችሁ ኔቶቼ መጥቻለሁ። ዛሬ እንግዲህ የመጣሁት በስጦታ ነው። ስጦታ ተሰጥቶኛል። ጓደኛዬ ለና ለባለቤቴ ስጦታ ሰጥተናለች። እንዲህና ደግሞ ባለቤቴ ለኒ የሆነ ስጦታ ሰጥቶኛል። አሳያችኋለሁ። ከጓደኛ ስጦታ እጀምራለሁ። ቪዲዮን እስከ መጨረሻ ድረስ እውልኝ። አበረታቱን፣ ሰብስክራይብ አድርጉን፣ አይከፈልበትም እንግዲህ ወደ ስጦታው ስንሄድ ከፍቼዋለሁ። በነገራችን ላይ ቲክቶክ ላይ እሰርችበታለሁ ቢሮ ቤቱን ልስራበት ብዬ ነው። አመስግኖ በዚህ አጋጣሚ ጓደኛዬን የሀገሬ ልጅ አብሮ አድጌ በጣም የምወዳት ጓደኛዬ የልጅነቴ ዛሬ ስጦታ ይህን ስጦታ አበርክታልኛለች። እንግዲህ እንታያለን ተስፋ አደርጋለሁ። በዚህ መልኩ እንግዲህ ስጦታውን ይህን ይመስላል። በጣም የማመሰግን ማመሰግነ ነግድ ጓደኛ፣ ባለፈው እንደውም ቪዲዮ ለቄላችሁ ነበረ፣ የባለቤቴ ምርቃት ነበረና እሱን አስመልክታ ነው የላከችልን። ይኸው ከፍቼዋለሁ እንዳልኳቸው ይህን ይመስላል። እውነት ለመናገር በጣም እናመሰግናለን። ቪዲዮ አብረን እንሰራለን ብለን ያው አርተመቼንን ለመስራት እንግዲህ ስጦታው ሽቶ ነው፣ ይዛልን የመጣችው ይኸው ይህን ይመስላል። ስጦታው ማለት ነው ሽቱ። በጣም ቆንጆ ሽቱ ነው የሰጠችን፣ ያመጣችልን ጓደኛዬ፣ በጣም እናመሰግናለን። አመስግኖልኝ፣ የኔ ውድ ጓደኛ፣ የእውነት በጣም አመሰግናለሁኝ እውነት ለመናገር ብዙ ጊዜ ኔ ላሱ አጓደኝነት ገና ሀገር ቤት እያለን ስደት ባይሆነን አሁንም ደግሞ ልክ ምርቃቱን አስመልክታ በዚህ መልክ አምጥታልናለች። የእውነት በጣም ቆንጆ ሽቶ ነው። እውነት ለመናገር ቲክቶክ ላይ እና ላይ ቪዲዮ ሰርቼበታለሁ። ግን በጣም ቆንጆ ሽቶ ይህን ይመስላል እንግዲህ እንደምታወት ማለት ነው። ይህ መሳሽቶ አምታልናለይ። እናመሰግናለን። የዩቱብ ቪዲዮ ብዙ ጊዜ ስለሆነ ከሰራ መግቢያ ወራ ውስጥ አፈናት ይሄን ይመስላል። ይሄ ነው የእሷ ስጦታ መስግምልኝ። እንደገና ደግሞ ወዱ ባለቤቴ ስጦታ ሰጥቶኛል። ስጦታው ምን መሰላችሁ? ይሄ ነው፣ ካሜራ ነው እንትን የሆነ ዩቲዩብ ስሰራም ሆነ እንትን ላይ ቲክቶክም ላይ ሆነ ማስታወቂያ ስሰራ በጣም ይቸገር ነበር። ያን የሚቀርጸኝ ሰው ስለሌለ እሱም ስራ ስለሆነ በብዛት እኔ እንዲያውም ቪዲዮ አልቀርጽም ካሜራ የሚዝልኝ ስለማላገኝ የሆነ ካሜራ እንትን ይሆናል ከውጭ ያመጣሁት። እሱ ደግሞ ምን መሰላችሁ የሆነ እንትኑ ተሰብሮ አልተስተካከለም እና ቆይ ነገ ቆይ ዛሬ ገዛለሁ እያልኩ አልገዛሁ ነበር። እና ይህንና ይህን ከኦንላይን ነው የጠለፈልኝ ማለት ነው። ከኦንላይን ነው ያዘዘልኝ እና ያመጣልኝ። ላሳያችሁ ከፍቼ የእውነት ይሄ የምን መሰላችሁ ጥቅሙ፣ ራሱ ነው የሚቀርጻችሁ። በምትዞሩ ስትዞሩ፣ ስትንቀሳቀሱ ራሱን ችሎ ይንቀሳቀሳል ራሱን ችሎ የሚንቀሳቀስ ካሜራ ነው ማለት ነው። ልክ ስልካችሁን ላይ ታደርጉ እና እዚህ ጋር ይህችው የካሜራ ምልክት አለ፣ ከታየቻችሁ ይቺ በቃ እናንተን እያየች እየተከተለኝ ትቀርጻችኋለች። በእርግጥ ቁመቱ አጭር ናት፣ ግን ባለፈው አመጣሁት ላይ ያልኳችሁ ላይ እሱ ላይ አድርጌ ቁመቱን ረዘም እንደዚህ አድርጋችሁ ቁመቷ ይች ናት። ግን ምን መሰላችሁ ሪሞት አለው እዚህ ጋር ላሳያችሁ። ሪሞቱ ሪሞቱ ደግሞ አልከፈትም አለኝ ይሄው ይቻ ተደ ሞቷ በዚች ነው የምታንቀሳቅሷት። ልክ ስልካችሁን እዚች ላይ እንደዚች ታረጉና ማለት ነው። ስልካችሁን እዚ ላይ ታረጉና፣ ቆይ እንዲያውም ማሳያችኋል። ሌላ ስልክ አለኝ። እዚ ላይ ታረጉና ስልኩን ማለት ነው። ከዛ ሌላም አለው ላሳያችሁ። በስልክ አርጌ ላሳያችሁ ነበር። ይሄኛው ስልኬ ቻርጅ ዘግተዋል ማለት ነው። ይችን በቃ እዚ ላይ አርጋችሁ ስልኩን ማለት ነው። እዚ ጋር አሁን ልክፈትላችሁ፣ ቻርጅ ያለው ይመስለኛል። ይሄው አሁን እዚ ጋር ማለት ነው። ሌላም ተጨማሪ ያለው ቆይ ላሳያችሁ። ይኸው ላሳያችሁ፣ ቆይ እዚህ ጋርም መሰላችሁ ይሄ አለ። እቺት እቺ ከታች እቺን ታረጉና ማለት ነው። እንደዚህ አድርጋችሁ ሌላ ቃላይም አርጋችሁ ሌላ ረዘም አለ እንትን ላይ እንደዚህ አደርግና ማለት ነው። እውነት ለመናገር ካሜራ ለሚቀርጻችሁ ሰው ለሌለ ሰው በጣም ወሳኝ ናት። ይችሁት እንግዲህ እንደዚህ በሪሞት ነው የምትንቀሳቀሰው። አሁን እዚህ ጋር ባደርጋት ትዞራለች ማለት ነው። ይህ እንግዲህ ላሳያችሁ። ካሜራው ልፍ አድርጊ እስኪ። ኦፍ አደረኳት። ቆይ ይሄው እንትኑ ነው የማያዞረው እንጂ እንትኑ የተቀመጠበት አይዞርም። ይኸው እንደምታዩት ይንቀሳቀሳል ማለት ነው። ይሄው እንደዚህ እያደረጋችሁ በቃ ካሜራማን የሚይዝላችሁ እንኳን ባይኖር በዚህ መልኩ መቅረስ ትችላላችሁ ማለት ነው። ከኦንላይን ነው አሁን ኦላ እርጋት የኦና አረኳት አሁን አዞረ ማለት ነው። እና ከኦንላይን ነው ያዘዘልኝ እንደኔ ካሜራማን ለምትቸገሩ እዘዟት። እውነት ለመናገር ኦንላይን በቃ ዛሬ ያዛችሁ ጥማታ ይመጣላችኋል ማለት ነው። በዚህ መልኩ ይሄንን የእውነት በጣም አመሰግናለሁ። በጣም እቸገር ነበር ቪዲዮ ለመቅረጽ ማስታወቂያ ለመስራት ሽፎኖቼን ያበሻ ልብስ ለማስታወቅ በጣም ነበር የምቸገረው። ማን ያዝልኝ? ቆይ አሁን ማን እንደዚህ ያደርግልኝ ነበር? ለምሳሌ እሱም አይቀርጸኝ፣ ምክንያቱም ውጭ ነው ስራን የሚውለው ማታ የሚገባ አስራ ሁለት ሰዓት። ማታ ላይ ደግሞ ቪዲዮ እንደምታወት ኢትዮጵያ ውስጥ ነው እንትና ጥራት የለውም። ያን አስመልክቶ እያዘዝልኝ አመሰግናለሁ። የእውነት ለስራዬ ስለተረዳኝ አመሰግናለች። ደግሞ እንደምታወት ያት በጣም ትንሽ ናት። ግን ውስጥ ያለችው ነገር ወሳኝ ናት። ውስጥ ያለችው መሰላችሁ፣ እንዲች ክፍት አድርጋችሁ እችት ጃንጥላ ናት ማለት ነው። እውነት ለመናገር ከኦንላይን ይገዛልኝ ማለት ነው። እችት ከኦንላይን ከዚህ ጋር ማውሪ ብላ ያስመጣል። በጣም እንደዚህ እንደምታዋት ትንሽ ትመስላለች፣ ግን በጣም ረጅም ነው እና ለመያዝ ለመያዝ ራሱ በጣም ምቹ ናት። በቃ ስሄድ እችን ጠልጠል አድርጌ እዚህች ውስጥ አስገብቼ እንደዚህ እንደዚህ ጠልጠል አድርጊያት ነው መሄደው። በጣም የማመሰግነው እግዚአብሔር ያክብርልኝ ቀሴ። እንደዚህ ይዣ ትሄዳለሁ ለስራዬ በጣም አቅሎልኛ ማለት ነው። እና በጣም አመሰግናለሁ። እችን ተመስላለ እንግዲህ ጃንጥላ ናት። ብሯን ግን እንዳትጠይቁኝ ስንት እንደሆነች ማለት ነው። በጣም ውድ ናት ማለት ነው። እንደዚህ እንደምታዋት አለች፣ በጣም ውድ ናት ግን፣ አመሰግናለሁ የእውነት በጣም ከምንም በላይ ማለት ነው። ይህን ካሜራ ደግሞ እንደ እኔ ለምትቸገሩ ግዙት፣ የእውነት በጣም ቆንጆ ነው። ያ ደግሞ እሰራላችኋለሁ። ቢዶ በቃ እናንተ ስትዞሩ ልክ እናንተን እየተከተለች ይቺ ማለት ነው ትዞራለች። በቃ ይቺ ካሜራ የካሜራ ካሜራ ምልክቷ ታየቻችው እሷ ልክ እናንተን እየተከተለች ትቀርጻችኋለይ ማለት ነው። እና በጣም ለስራ አመች ነው የእውነት እኔ በጣም ተመችቶኛል። ለመያዝም ውጭ ራሱ ብቀርጽ ስራ ቦታ ሲሄድ እችላለሁ። ከዛ እንደዚህ አድርጌ ከዛ አሁን እዚህ ጋር እየበራች ነው መቅፈረታት እና ግዟት የእውነት በጣም ወሳኝ ናት። እኔ ጠቅማኛለች እና በጣም አመሰግናለው። ለሁሉም ስጦታ ማለት ነው፣ ለጓደኛም ለባለቤትም በጣም አመሰግናለሁኝ የእውነት ስራይን ቀለልን ያደረገልኝ ይሄ የካሜራ የስልክ ማስቀመጫ። ሁላችሁም ግዙት የእውነት በጣም ወሳኝ ነው ማለት ነው። አሁን ድራሱ እየዞረ ነው፣ ስነካው ከታች ይዞራል ማለት ነው እና አመሰግናለሁ። በሌላ በአዲስ ብሎ እስከምንገናኝ ድረስ በያላችሁበት ሰላማችሁ ዛ በጣም የምወዳችሁ የሆነ ቻናላችን አሁን ላይ በጣም እየተንቀሳቀሰ ነው። አዲስ የምታዩት ይህን ቻናል ሰብስክራይብ አድርጉ። አይከፈልበትም። ልብስ ስራም እያስተዋውቅበታለሁኝ። የተለያዩ ስራዎችንም አስተዋውቅበታለሁ። በተለይ አሁን እኔ አልተመቸኝም ዩቱብ ለመስራት ያው፣ በብዙ ጊዜ ቲክቶክ ላይ፣ ሜሴንጀር፣ ዋትስአፕ ላይ ነው ስራዬን እንትን እያልኩ ያለሁት እንግዲህ ወደፊት ሰፋ ባለመጣለሁኝ ለምሰጥ ኮሜንት ለምሰጥ አስተያየት አመሰግናለሁ። እግዚአብሔር ያክብርልኝ።